ዛሬ እንግዲህ በጣም በሚያሳዝን ሁኔታ ፋኖ በጎንደር እጅ ሰጠ የሚል መረጃ ነው ይጀላችሁ ብቅ ያልኩት። እስኪ ቪዲዮውን አይተን እንመለሳለን። ለማንኛውም ቻናሉን ላይክ ላይክ እያረጋችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮውን ሼር ሼር እያደረጋችሁ እኔን ማበረታቱኝ። እንግዲህ በጣም ወንድሞቻችን ራስ በራስ ከመጨራረስ መውጣት ማለት በጣም ደስ የሚል ነገር ነው። እንደዚህ አገራችንንም ራሱ እንግዲህ ሲናገሩት ሰማቸዋላችሁ፣ ወደፊት ታወታላችሁ። ራስ በራሳችን ከመጨራረስ አማራ ታረደ ሲባል ነበር የወጣ ነው። አሁን ግን ራስ በራሳችን ከዚህ ህዝቡን ዙረን የምናሰቃይ ሆነ ብለን ነው እጃችንን የሰጠ ነው። ወደ ሰላም የመጣ ነው። እና ለአንድ ኢትዮጵያ እንታገላል ነው የሚሉት። እስኪ ቪዲዮ ና እንመለሳለን። ላይክ ሸር። በምስራቅ ደንቢያ እና በጎንደር ዙሪያ ወረዳዎች የትጥቅ ትግልን አማራጭ አድርገው የቆዩ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ወደ ሰላማዊ ህይወታቸው ተመለሱም። የበደሉትን ማህበረሰብ በሰላም አማራጭ ለመካስ ትጥቃቸውን ፈትተው ወደ ማህበረሰቡ መቀላቀል የሚፈልጉ ኃይሎችን በአግባቡ እየተቀበለ መሆኑን የጎንደር ከተማ አስተዳደር ፖሊስ መምሪያ አስታውቋል። ተስፋ የጠገብ ተጨማሪ ዘገባ አለው። ታጥቀው ለሚታገሉ ኃይሎች መንግስት የሰላም አማራጮችን በተደጋጋሚ እያቀረበ ነው። ጥሪውን ተከትሎ የትጥቅ ትግሉ በማህበረሰቡ ላይ እያደረሰ ያለውን ሁሉን አቀፍ ጉዳት የተረዱ ኃይሎች ወደ ማህበረሰቡ እየተቀላቀሉ ነው። በምስራቅ ደንቢያና በጎንደር ዙሪያ ወረዳ ሲንቀሳቀሱ የነበሩ የታጠቁ ኃይሎች የሰላም አማራጭን ተቀብለው ወደ ማህበረሰቡ ተቀላቅለዋል። የጀመርነው ትግል ህዝባችንን ያሰቃየ መሆኑን በመረዳታችን የመንግስትን የሰላም አማራጭ ተቀብለናል ይላሉ። ሀላፊነት በነበርኩበት ቦታ የጎንደር አርባአራቱ ክፍለ ጦር ዘመቻ መምሪያ ኃላፊ ነው የነበርኩት። ስንወጣ የወጣንበት አላማና አሁን ያለንበት በጣም የተሳሳተና ልክ ያልሆነ የመጀመሪያው አማራ በየትኛውን ቦታ ተፈናቀለ፣ ታረደ የሚል ነበር አወጣጡ። አሁን ግን መልሶ አማራን የማሰቃየት ስራ እንዲሰራ አንፈልግም። ያን ተከትሎ ነው እኔና በእኔ ስር ያሉ ልጆችን ይዘን መንግስቱ ወዳቀረበልን የሰላም አማራጭ አማራጩን ተጠቅመን ወደዚህ የመጣ ነው። ሻለቃ መምራት እዱር በደገደልም ስንንገላታ ቆይተናል። ሲቀጥል እንግዲህ በኋላ ባለን አማራጭ ሲቀጥል የሰላማዊ ጥሪ ተቀብለን ስለመጣ ነው። ሙላችንም ወደ ሰላማዊ ጥሪ ገብተን አንድ ኢትዮጵያን መስርት ነው። እንደ አማራ ክልል በተፈጠረው የሰላም እጦት ማህበጎሎ ማህበራዊ እንቅስቃሴዎች እንዲስተካከሉ የበኩላችንን ኃላፊነት ለመወጣት ተዘጋጅተናል ሲሉ አስተያየታቸውን ሰጥተዋል። ክልሉ በመማር ማስተማር ብቻ አይደለም፣ በኢኮኖሚም በሰው ኃይልም እየደቀቀ እንደሆነ እርስ በራሳችንም እየተበላላን እንደሆነ ገብቶናል። ከዚህ ጋር ተያይዞ የመማር ማስተማሩ የኔ ና ልጄ ወንድሜ ነው እየደነቆረ ያለና መሆን የለበትም። ከዚህ በኋላ ትምህርት መቀጠል አለበት። የቀሩ ወንድሞቻችን አሉ። ተሸውደናል ተሸውደን ቆይተናል። ድጋሚ ላለመሸወድ ግን ይህኛውን የሰላም አማራጭ እንዲከተሉ ፈልጋሉ። የግል እኛ ከዚህ በኋላ ትምህርቱንም ምምንም እንዲ ወደፊት ያለው ነጽዋን ህዝባችንም እንዲማርና ህሏንም ለህዝባችን ከዚህ በኋላ ልንቆም ነው። እስካሁን ባለው ሁኔታ ባልመሰለነ ነው። ከዚህ በኋላ ግን እኛ ወደዚህ እንደምንሆን ነው። ተማሩ እንቆማለን ብለናል። የጎንደር ከተማ አስተዳደር ፖሊስ ከሌሎች የጸጥታ ኃይሎች ጋር በመሆን የሰላም አማራጭ የተቀበሉ ታጣቂዎችን ተቀብሏል። ወደ ማህበረሰቡ መቀላቀል የሚፈልጉ ኃይሎችን በአግባቡ የመቀበልና ሌሎችም ጥሪውን እንዲቀበሉ የማድረግ ስራ እየተሰራ መሆኑን የጎንደር ከተማ አስተዳደር ፖሊስ መምሪያ ዋና አዛዥ ኮማንደር አንተነ ቴዎድሮስ ተናግረዋል። የነበራቸው ትግል ማድረጉ በተጨማሪ የሰላም ጥሪውን የሚቀበሉ ኃይሎች ከጊዜ ወደ ጊዜ ቁጥራቸው እንዲጨምር አድርጓል ይላሉ። ዋና አሰላሙ አሌይኩም ወረህመቱላ ወበረካቱሁ ሰላም ሰላም ብያለሁ። ውድና የተከበራችሁ የሴድ ወል ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁን ብዝት ያድርግልኝ። ዛሬ እንግዲህ ጉድ ጉድ ያስባለ ቪዲዮ ማለት ነው። እንግዲህ የጎንደር ጎንደሩ እንግዲህ ወደ ጎንደር ያሉ ፋኖች እጅ እየሰጡ ነው። እንግዲህ ሀገራችንና ሰላም የሆነ ተዛሪም እንግዲህ ከአማራ በዛ በዚህ ታረደ ሲባል ነው እንጂ የወጣ ነው። እኛ አዚህው ሰውን አማራን ክልል እንደዚህ ስቃይ የምንሉል አሁንማ ምን ያደረግልናል ብለው እንግዲህ እጃቸውን እየሰጡ ይገኛል። በጣም የሚያሳዝንና በጣም ደስ የሚያስብል ነው። የሚያሳዝነው ትግሉን ገፍተን ትልቅ ደረጃ እናደርሳለን ለሚባል ለሚሉት ነው። እንደገና ደስ የሚለው ደግሞ ክልሉ ሰላም እንዲሆን ለራሳቸው እራሳቸውን በዚህ ልክ ስተዛሬ ሲታገሉ ኑሮ አሁን ራ አማራ ክልል ላይ ነው እየተጎዳ ያለውም ህዝባችንን ነው። ስለዚህ እጃችንን መስጠት አለብን ለአንድ ለኢትዮጵያ መታገል አለብን ብለው እጃቸውን መስጠታቸው ደግሞ በጣም ደስ ይላል። እውነት እውነት ለመናገር በጣም ነው ደስ የሚለው ማለት ነው። ምክንያቱም አንድ ሀገር እራስ በራሱ ከመጨራረስ ልቅንስ ሰላም ምርጫ መርጦ ሰላምን እንትን ብሎ በሰላም መጓዝ በጣም ደስ የሚል ነገር ነው። ሁላችንም የምንገድፈው ሰላም ነው። ማንም ሰው መሞት ማለቅ፣ የተለያየ ነገር የሚገድፍ ነገር የለም ማለት ነው እና እኔ ሳየው ቪዲዮን ስመለከት አንዳንድ ሰዎች ኮሜንት ላይ አትቀደዱ ምናምን ይላሉ እና አንዳንዴ ለሰላምም ሰላምም እንዲሆን እስ ይነጣል። ወንድሞቻችን ዝም ብለው የሚያልቁብና ፋኖም ብትሉት ወንድሞቻችንን ናቸው ከመከላከያ የሚያልቀው ወንድም ነው። ስለዚህ አንድ ኢትዮጵያዊ እስከሆነ ድረስ ለነሱ ሰላም መጣር ሰላም መመኘት አንድ ነገር ነው እና ለኸይር ነገር እንመል ኸይር ነው ብለን እስ ይሄን ነገር አላህ ሰላሙን ያንጣልና በሀገራችንና ሰርተን ሀገራችንና ሰላም ሆኖልና ቤተሰቦቻችን ወጥተው እንዲገቡ ፋኖና መከላከያ እየተባለ ሚኒሻና መከላከያ ሚኒሻና በዛው ፋኖ እየተባለ ከመጨራረስ ፈጣሪ ያውጣን። ይሄ አካል እሺ ብሎ በሰላም መንገድ መጥቶ አገራችን አላህ ሰላም ያገኝ። ሰውየው እኮ ሰላም ብሎ ወደ ምርጫ መግባት ይችላል፣ በሰላም መንገድ ማለት ነው እና አላህ ሰላሙን ያንጣልና ይሄ ውጊያ ምናምን የሚባለው ብዙ ወንድሞቻችንን ያሳጣና ምንም ትርጉም የሌለው ነገር፣ በተለያዩ ሀገር ሲዋጉት ያላችሁ አደል፣ ምንም ትርጉም የለውም። ዝሮ ዝሮ ይታረቃሉ ማለት ነው። ስለዚህ ሰላሙን ያንጣልናል። ለኢትዮጵያ ሰላም ነው የሚሻለው እንጂ ሁሌ ጦርነት ምናምን፣ ምንም የሚጠቅመን ነገርም የለም። ኢንሻላህ አላህ ሰላሙን ያመጣልናል ወደፊት በአላህ ፍቃድ። እና የዛሬው ቪዲዮስ የመሰላችውን ኮሜንት ላይ አስቀምጡ። እረ በፍጹም አይሆንም የምትሉ እንግዲህ ያለውን አስተያየት ክፍት ነው። እና ይመቻችሁ።